መንግሥት በነዳጅ የሚሰሩ ተሽከርካሪዎችን ከዛሬ ጀምሮ መግባት መከልከሉን በዚህ ሰዓት መግለጫ አውጥቷል። የትራንስፖርት ዋጋ በ50 ፐርሰንት እንደሚቀንስም መግለጫ ወጥቷል። ሙሉ ዝርዝር መረጃውን እስከ መጨረሻው ድረስ ይከታተሉ። ሰላም ጤና ይስጥልን፣ የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምናላቸው፣ እንኳን ወደ ቻናላችን በሰላም መጣቸው። ዛሬ እጅግ በጣም ወሳኝ ወሳኝና አነጋጋሪ የሆኑ መረጃዎችን ነው ይዤላችሁ የቀረብኩት በተለይ በዚህ ሰዓት እንግዲህ ከጠቅላይ ሚኒስትር ዶክተር አብይ አህመድ በኩል ከነዳጅ ከሚሰሩ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ሙሉ በሙሉ ክልከላ ማድረጉን የሚገልጽ መግለጫ ይፋ ሆነዋል። እንደሚታወቀው በነዳጅ የሚሰሩ ተሽከርካሪዎች እንግዲህ ማለትም አነስተኛ የነዳጅ ተሽከርካሪዎችን ከአንድ ዓመት በፊት መንግስት ክልከላ ማካሄዱ ይታወሳል። በዛሬው እለት ታዲያ ይህንን በተመለከተም በዚህ ሰዓት ከዛሬ ጀምሮ መግባት የማይችሉ በነዳጅ የሚሰሩ ተሽከርካሪዎች የትኞቹ ናቸው የሚሉትን ሙሉ መግለጫ ወደ እናንተ እናደርሳለን። እንዲሁም የትራንስፖርት ዋጋንም በተመለከተ በተለይ በአሁን ሰዓት ላይ የትራንስፖርት ዋጋ እጅግ በከፍተኛ ሁኔታ ብዙዎችን እያማረረ ነው። ይህንን በተመለከተም መንግሥት እንግዲህ የትራንስፖርት ዋጋ 50 እንደሚቀንስ ይፋ ማድረጉንም ተመልክተናል። በተጨማሪም ደግሞ ከኮድ 2 እና ከኮድ 3 ተሽከርካሪ ታርጋ ጋር ተያይዞ ከሰሞኑ የነበረውን እንግዲህ ውዝግብ የሚፈታ አዲስ መግለጫም ይፋ ሆኗል። የነዚህን ሶስት መረጃዎች አንድ ባንድ አጠር አድርጌ መረጃውን ወደ እናንተ አደርሳለሁ። ሁላችሁም ቪዲዮውን ላይክ በማድረግ ቻናሉን ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ ክብራን ተመልካቾቼ በሀገራችን ኢትዮጵያ ከመኪናዎች ጋር ተያይዞ በየጊዜያት በሚባል ደረጃ አዳዲስ መመሪያዎችና አዳዲስ ትግበራዎች ይፋ ይደረጋሉ። እንግዲህ በዛሬው ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ወደ ሀገር ውስጥ የሚገቡ ተሽከርካሪዎችን ማለትም በነዳጅ የሚሰሩ ተሽከርካሪዎችን ከዛሬ ጀምሮ መግባት መከልከሉን ነው መግለጫው የሚያትተው። ይህንን መግለጫ በተመለከተ እንግዲህ ሙሉ ዝርዝሩን በማስቀደም የሁሉንም መረጃ አንድ ባንድ ወደ እናንተ እናደርሳለን። ጠቅላይ ሚኒስትር ዶክተር አብይ አህመድ በትናንትናው እለት በሶማሌ ክልል ካሉብ በአመት 111 ሚሊዮን ሊትር ማምረት የሚችለውን የኦጋደን ፈሳሽ በተፈጥሮ ጋዝ ፕሮጀክት ባስመረቁበትና 1.3 ቢሊዮን ሊትር በአመት ያመርታል የተባለውን የፕሮጀክቱን ሁለተኛ ምዕራፍ ግንባታ ባስጀመሩበት ወቅት ላይ አዲስ መግለጫ መስጠታቸው ተሰምቷል። በዚህ ወቅት ንግግር ያደረጉት ጠቅላይ ሚኒስትር ትላልቅ መኪናዎች ወይንም ትራክ ወደ ኢትዮጵያ ስታስገቡ የነበራቸው ዜጎች ከዛሬ ጀምሮ ልክ ለትናንሽ መኪናዎች ከኤሌክትሪክ መኪና ውጭ ማስገባት ታግደው እንደቆየው ከዛሬ ጀምሮ ነዳጅ የሚጠቀሙ ማንኛውንም አይነት ትራክ ወደ ኢትዮጵያ ማስገባት የተከለከለ ነው ብለዋል። በአንጻሩ ማንኛውም የግል ባለሀብት ጋዝ የሚጠቀሙ ትራኮች የሚያስገባ ከሆነ ከቀረጥ ነጻ መሆኑን ጨምሮ አስተማማኝ ድጋፍ እንደሚደረግላቸው የገለጹት ጠቅላይ ሚኒስትሩ አክለውም እንደ ሀገር እያወጣን ያለነውን ከፍተኛ ወጪ ለመቀነስ የግል ሴክተር ከነዚህ ቀን በኋላ በጋዝ የሚጠቀሙ ትራኮች በማስገባት የሀገሩን የኢኮኖሚ እድገት እንዲያፋጥን ከአደራም ጭምር ላሳስብ እወዳለሁ ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸውም በዚህ ዓመት ውስጥ 2000 የሚጠጉ የአዲስ አበባ ከተማና ወደ ክልል የሚሄዱ አውቶቡሶች አሁን ከሚጠቀሙት ከነዳጅ ወደ ጋዝ እንቀይራለን ሲሉም ተናግረዋል። እነዚህ 2000 መኪኖች ሲቀየሩም የትራንስፖርት ዋጋ ቢበዛ ወይንም ቢያንስ አሁን ካለው አምሳ በመቶ በሚቀጥለው ዓመት ይቀንሳል ሲሉ ገልጸዋል። ይህም በከተማ በአነስተኛ ገቢ ወጥተው የሚገቡ ሰርተው የሚውሉ ዜጎች በእጅጉ ኑሯቸውን ለማገዝ የሚጠቅም ይሆናልም ብለዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት መልእክት ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁኔታ ተፈጽሟል። የሁለት አሻጋሪ ፕሮጀክቶች የመሠረት ድንጋይን አስቀምጠናልም ብለዋል። ጠቅላይ ሚኒስትሩ የኢትዮጵያ ኢንቨስትመንት ሆሊዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የሪው ማዳበሪያ ፋብሪካና በጎልደን ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት አስቀምጠናል ሲሉም ገልጸዋል። ጠቅላይ ሚኒስትሩ በዚህ ወቅት ከሁሉም በላይ ፕሮጀክቱ የጋዝ ማምረት ብቻ አይደለም ሲሉ ገልጸው ለማዳበሪያ ማምረቻ ወሳኝ የሆነውን ግብዓት በማቅረብ ለምግብ ሉዓላዊነት ጥረታችንን የማዕድን ድንጋይ ሆኖ ያገለግላል ሲሉ ማዕከላቸው ተገልጿል። በሌላው መረጃችን ከኮድ 2 እና ከኮድ 3 ተሽከርካሪ ሰሌዳ ጋር ተያይዞም በዚህ ሰዓት አዲስ መረጃ ወጥቷል። ሀገራዊ የሰሌዳ ለውጥ ሂደት ላይ በመሆን የአዲስ አበባ የተሽከርካሪ ሰሌዳ ኮድ 2 እና ኮድ 3 ባሳለፍነው ሳምንት ከህትመት ጋር ተያይዞ ለሁለት ቀናት አንዳንድ ቅርንጫፎቻችን ላይ ተከስቶ የነበረውን እጥረት ተቀርፏል ሲል የአዲስ አበባ የአሽከርካሪና ተሽከርካሪ ፍቃድና ቁጥጥር ባለስልጣን አስታውቋል። ባለስልጣኑ እንዳለው ከመስከረም 21 ቀን 2018 ጀምሮ ሰሌዳዎቹ ታትሞ ስለገቡ በሁሉም ቅርንጫፎቻችን አገልግሎት እየተሰጠ መሆኑን ኦቁሌ ሲል በማህበራዊ ትስር ገጹ ላይ እንግዲህ ይፋ አድርጎ ይህንን እንግዲህ ታርጋ መቀየር ለምትፈልጉ ኢትዮጵያኖች በሙሉ አሁኑኑ ዛሬ ነገ ሳትሉ በአቅራቢያችሁ ባለው መግባት ትችላላችሁ። በተያያዘ መረጃ የገንዘብ ሚኒስትር ከ2018 የበጀት ዓመት ጀምሮ በነዳጅ ምርቶች ላይ አጠቃላይ 30 በመቶ ግብር ሙሉ በሙሉ ተግባራዊ እንደሚደረግ ማረጋገጡ ከሰሞኑ ተሰምቷል። ይህ አዲስ ግብር 15 በመቶ ተጨማሪ እሴት ታክስ ወይንም ቫት እና 15 በመቶ የኤክሳይዝ ታክስ ቀረጥን የሚያካትት መሆኑን ሚኒስትሩ ገልጿል። የእርምጃ በአገሪቱ የፋይናንስ ፖሊሲ ላይ ከፍተኛ ለውጥ የሚያመጣ መሆኑንና የሀገር በቀል ኢኮኖሚ ማሻሻያ አጀንዳ አንዱ አካል እንደሆነም ተመላክቷል። ሚኒስትሩ ባሳለፍነው ሳምንት መጨረሻ ላይ ባቀረበው አጠቃላይ የዜጎች በጀት ውስጥ በተያዘው በጀት ዓመት ተግባራዊ የሚደረግ የግብር ዐይነቶችን በዝርዝር አስቀምጧል። በዚህ መሠረት ከነዳጅ ላይ ከሚጣለው አጠቃላይ 30 በመቶ የኤክሳይስ ታክስና የተጨማሪ እሴት ታክስ በተጨማሪ የንብረት ታክስ ይገኙበታል። እንዲሁም አማራጭ አነስተኛ ታክስና ቅድመ ግብር ክፍያ በተመሳሳይ መልኩ በ2018 በጀት ዓመት ተግባራዊ ለማድረግ መታቀዱን ካፒታል ጋዜጣ ለመረዳት ችሏል። ነዳጅ በማዕከላዊነት የሚጫወተው ሚና ከፍተኛ በመሆኑ የግብር ጭማሪው የዋጋ ግዥበቱን እንዲባባስ ያደርገዋል የሚል ስጋት ሊከሰት እንደነበርም ይታወሳል። መደመጥ ያለባቸው ወሳኝ ወሳኝ የሆኑ መረጃዎችን ይመስላሉ። ቪዲዮውን ላይክ ላይክ ሸር ሸር እያደረጋችሁ ለብዙ ኢትዮጵያን እንዲደርስ አድርጉት። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አሌይኩም ወራህመቱላሂ ወበረካቱሁ